ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ መሳይ መኮንን ነኝ። የመከላከያ ሚኒስቴር የ2017 በጀቱን በስድስት ወራት ውስጥ መጨረሱ ተገለጸ። ለሚቀጥሉት ስድስት ወራት የሚሆን በጀት እየተዘጋጀ መሆኑንም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። መከላከያ የዘንድሮን በጀቱን በግማሽ ዓመት ውስጥ የጨረሰው ለመሳሪያ ግዢዎችና ለሰራዊት ግንባታ ከፍተኛ ውጪ በማድረጉ እንደሆነ ነው በመረጃው የተመለከተው። ካለፈው ዓመት ጋር ሲነጻጸር 88 በመቶ ጭማሪ ያሳየው የመከላከያ መከላከያ ወጪ በአመቱ አጋማሽ ላይ በጀቱን መጨረሱ ለአብይ አህመድ አገዛዝ ከፍተኛ ጭንቀት እንደፈጠረ ነው የተገለጸው። የትምህርትና የጤና በጀት በ50 በመቶ በመቀነስ ለመከላከያ እንዲዛወር ከካፒታል በጀት አብዛኛውን ገንዘብ ለመሳሪያዎች ግዢ እንዲውል ተደርጎ የመንገድና ሌሎች ስራዎች እንዲቆሙ በሆነበት የዘንድሮ የበጀት ዓመት መከላከያው ለመጪዎቹ ስድስት ወራት ተጨማሪ በጀት ካልተመደበለት ከፍተኛ አደጋ ሊከሰት እንደሚችልም ታውቋል። ከገንዘብና ኢኮኖሚ ልማት ትብብር ሚኒስቴር የተገኘው መረጃ እንደሚያሳየው የአብይ አህመድ አገዛዝ ከበጀት አንጻር ሁለት ዋና ዋና ተግባራት ላይ በማተኮር ወጪዎቹን ቀናንሶና በጀት አዙሮ በነዚህ ሁለት ያገዛዙ የትኩረት ስራዎች ላይ እንዲውል እየተደረገ ነው። ሁለቱ ተግባራት የመከላከያን አቅም ግንባታና የቤተ መንግስት ኮሪደር ልማት ስራዎች እንደሆኑም ታውቋል። ከትምህርትና ከጤና ከተለያዩ የመሰረተ ልማት ግንባ ስራዎች በጀት ተቀንሶ ለመከላከያና ለቤተ መንግስት ግንባታዎች እንዲውሉ በብልጽግናው መንግስት የትኩረት አቅጣጫ በመቀመጡ የ2017 በጀት ከግማሽ በላይ የሚሆነው ወደ እነዚሁ ሁለቱ ስራዎች መዛወራቸውም ተመልክቷል። ከሌሎች ቁልፍ የአገሪቱ አንገብጋቢ ስራዎችና ተግባራት በጀት ተቀንሶ በአምስት እጥፍ በጀት እንዲያድግለት የተደረገው መከላከያ ይህንንም ገንዘብ በግማሽ ዓመት ውስጥ በመጨረሱ አገዛዙ ከፍተኛ ቀውስ ውስጥ መግባቱን ነው በመረጃው የተመለከተው። ለአንከር ሚዲያ በደረሰው መረጃ መሰረት ከአራት ወራት በፊት በሶስት መርከቦች ተጭኖ ከአዘርባጃን ወደ ኢትዮጵያ እየተጓጓዘ የነበረው የጦር መሳሪያ ሙሉ በሙሉ በኤርትራ መንግስት በመወረሱ ምክንያት፣ እንዲሁም በአማራና በኦሮሚያ ክልሎች ባለው ጦርነት የተነሳ መከላከያ ሰራዊቱ በጦር መሳሪያ ረገድ ከፍተኛ ኪሳራ ስለገጠመው ይህንን ክፍተት ለመድፈን በተጨማሪም መሳሪያዎች በከፍተኛ የውጭ ምንዛሪ በመገዛታቸው ለ2017 የተመደበው በጀት ሙሉ በሙሉ በስድስት ወራት ውስጥ ማለቁን ለመረዳት ተችሏል። ከፍተኛ አጣብቂኝ ውስጥ የገባው የአብይ አህመድ አገዛዝ ለቤተ መንግስትና ለመከላከያ ግንባታዎች የአገሪቱን በጀት አሟጦ እየጨረሰ ሲሆን፣ ይህንን ከፍተኛ የበጀት ቀውስ ለማስተካከል ወደ ህብረተሰቡ ሸክሙን በማውረድ በግብር ጭማሪና በመዋጮ ከፍተኛ ገንዘብ ለመሰብሰብ መታቀዱን የደረሰን መረጃ ያመለክታል። በፓርቲ ማጠናከሪያ ስም በአስገዳጅ ሁኔታ ከነዋሪው ላይ እየተሰበሰበ ያለው መዋጮ እንዲሁም በነዳጅ በመብራት በውሃና ስልክ ከአንድ መቶ እስከ ሁለት መቶ ፐርሰንት የግብር ጭማሪ በማድረግ ለመከላከያ የመጪው ስድስት ወራት ወጪን ለመሸፈን ውሳኔ ላይ መደረሱን ለማወቅ ተችሏል። በአማራና በኦሮሚያ ክልሎች እየተካሄደ ያለው ጦርነት ያገዛዙን የመከላከያ አቅም እያዳከመው መሆኑ እየተገለጸ ባለበት በ እዚህን ወቅት ለሌላ ጦርነት ከኤርትራ ጋር ፍጥጫ ውስጥ የገባው የአብይ አህመድ አገዛዝ የአገሪቱን ሀብት ሙሉ በሙሉ ለጦርነቱ ሊያውል መወሰኑንና ሁሉም ነገር ወደ ጦር ግንባር የሚል አቅጣጫ እየተከተለ እንደሆነም ታውቋል። ባለፈው ሳምንት አብይ አህመድ ይህንኑ የተመለከተ ፍንጭ የሰጠበትን ንግግር ማድረጉም የሚታወስ ነው። አንዳንድ ደካማ ሰዎች ሰሞኑን በአጋጣሚ ሲመረቁ ካዩቸው ሰዎች ተነስተው መከላከያ ኢንዱስትሪ ትኩረት አግኝቶ ሌሎች ነገሮች ቀርተዋል፣ የሚል ሮሮ ሲያሰሙ ይደመጣል። መከላከያ ገና አልጀመርንም፣ ብዙ ኢንቨስት እናደርጋለን። አሜሪካ አንድ ትሪሊየን ዶላር ለመከላከያ ትመድባለች። አውሮፓ ሀገራት ከጂዲፒያቸው አምስት እና ከዛ በላይ ፐርሰንት ለመመደብ ያለውን ውይይት ታያላችሁ። ጠንካራ መከላከያ መገንባት ሀገር ለልጆች ማስረከብ ስለሆነ መከላከያ እየበላ የሚኖር ሳይሆን እያመረተ ልማት የሚያፋጥን እንዲሆን፣ ሌብነት የሌለው የሚያስብ፣ የሚመራመር፣ የሚሰራ እንዲሆን ማድረግ ይኖርብናል እንጂ በመከላከያ ኢንዱስትሪ የሚሰሩ ሥራዎችን ቸል ማለት ሀገርን ለጥቃት ማጋለጥ ስለሆነ የነበረው ጅማሮ፣ የልማት ስራዎች በመንግስት በኩል የሚጠናከሩ ይሆናል። ይህ በእንዲህ እንዳለ አብይ አህመድ በነገው ዕለት ለሕዝብ ተወካዮች ምክር ቤት ሪፖርት እንደሚያቀርብና ከተወካዮች ለሚቀርቡ ጥያቄዎች ምላሽና ማብራሪያ እንደሚሰጥ ተገለጸ። በሐሙሱ የምክር ቤት ቆይታው ከኤርትራ ጋር ስለተፈጠረው ፍጥጫ ማብራሪያ ይሰጣል ተብሎ እንደሚጠበቅ ነው ያገኘነው መረጃ የሚያመለክተው ከፍተኛ ሰራዊትና መሳሪያዎችን ወደ ድንበር አካባቢዎች እየተጠጉና ጦርነት ሊቀሰቀስ ይችላል የሚለው ግምት እየተሰጠ ባለበት በዚህን ወቅት በተጠራው የምክር ቤት ስብሰባ አብይ አህመድ ሀገሪቱ የገባችበትን ሀገራዊና ቀጠናዊ የደህንነትና የጸጥታ ችግሮች በተመለከተ የመንግስቱን አቋም እንደሚገልጽም ይጠበቃል። ይህ በእንዲህ እንዳለ የኤርትራ መንግስት ከአብይ አህመድ አገዛዝ ጋር ያለውን ፍጥጫ በተመለከተ በኤርትራ ለሚገኙ ዲፕሎማቶችና የዓለም አቀፉ ማህበረሰብ አካላት ማብራሪያ መሰጠቱ ተገለጸ። ዓለም አቀፉ ማህበረሰብ በአዲስ አበባ ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና ከትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ጋር በነበረው ቆይታ ኤርትራ ኢትዮጵያን ልትወር ትችላለች የሚል ሀሳብ መቅረቡን ተከትሎ በአስመራ ያሉ የዲፕሎማቲክ ማህበረሰብ አባላት የኤርትራ መንግስት ማብራሪያ እንዲሰጣቸው በመጠየቅ በተዘጋጀው በዚሁ መድረክ ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ ማብራሪያ መስጠታቸውን ነው ያገኘነው መረጃ የሚያመለክተው። የኤርትራ የውጭ ጉዳይ ሚኒስትር አስመራ ከሚገኘው የዲፕሎማቲክ ማህበረሰብ ክፍል ጋር ያደረጉትን ቆይታ በተመለከተ የማህበራዊ ሚዲያ አንቂው ኤርትራዊው ጋዜጠኛ አክሊሉ ሳለም በአጭሩ የገለጸልናል። አቶ ዑስማን ሳላሕ ዛሬ የውጭ ዲፕሎማሰኞች የኤርትራ ውስጥ የሚኖሩትን ሰብስቦ አጠቃላይ ስለ አካባቢው ስለ ኢስት አፍሪካ ለየት ባለ መልኩ ደግሞ ስለ ኢትዮጵያና ኤርትራ ወይ ደግሞ ኢትዮጵያ በዚህ ሰዓት የሚያደርጉትን ያሉ ኢትዮጵያ ዲፕሎማቶች ወይ ደግሞ ኢትዮጵያ የቀድሞ መሪዎች ወይ ደግሞ የፕራይም ሚኒስትሩ እንደዚሁ የፒፒ ፕሮፓጋንዲስቶች ወይ ደግሞ ሎቢስቶች የሚናገሩትን ኤርትራ ውስጥ ላሉ የውጭ ዲፕሎማሰኞች ብሪፍ ነው ያደረገ። አንደኛ የኤርትራ አቋም የኤርትራ አቋም በኢትዮጵያም ይሁን በኤርትራም ይሁን ሱዳንም ይሁን አካባቢ ምንም አይነት ጦርነት ከአሁን በኋላ እንዲቀሰቀስ ፍላጎት እንደሌለው ከዚህ በፊትም እንዳልነበረው አቋሙን ገልጿል። ሁለተኛ የኢትዮጵያ መንግስት የኤርትራ መንግስት የሚከስበት ወይ ደግሞ በተለይ ብልጽግና እንዲሁም የጌታቸው ረዳ ግሩፕ ስለ ፕሪቶሪያ ስምምነት ነው። ስለዚህ ደግሞ የኤርትራ መንግስት የውጭ ጉዳይ ሚኒስትሩ የፕሪቶሪያው ስምምነት ኤርትራን በማንኛውም አይነት መልክ እንደማይመለከታት ይህ ችግር የኢትዮጵያ የውስጣዊ ጉዳይ ስለሆነ በውስጣዊ ጉዳይ ውስጥ ደግሞ ጣልቃ መግባት እንደማትፈልግ ለዚህ ማረጋገጫ ደግሞ ክቡር ፕሬዚደንት ኢሳይያስ አፈወርቂ ኬንያ ሄዶ በነበረበት ሰዓት የገለጸ የፕሪቶሪያ ስምምነት ኢትዮጵያና ኢትዮጵያ ውስጥ ያለ ችግር ብቻ ሳይሆን የአካባቢውንም ያረጋጋል የሚል እና ፍላጎት እንዳለው እንዲቀጥልም እንደሚፈልግ ፕሬዚደንቱ እንደተናገረ። ሶስተኛ የኢትዮጵያ የባህር በር ፍላጎት፣ ያ የባህር በር ፍላጎት ደግሞ የአካባቢ ሀገሮችን ስጋት ውስጥ እንደከተተ ወይ ደግሞ የኢትዮጵያ መንግስትና ኢትዮጵያ ዲፕሎማተኞች ላይ እምነት እንዳሳጣ እሱን ታኮ ኤርትራን ወንጀለኛ አድርጎ የሚነሱ ክሶች በማንኛውም አይነት መልክ ጭብጥ የሌለው ከሀቅ ጋር የማይሄድ ከኤርትራ መንግስት ፖሊሲና አቋም ጋርም የሚጋጭ መሆኑ ይህንን ደግሞ የዛ ሉ ዲፕሎማሰኞች በማንኛውም መልክና በማንኛውም መንገድ ማረጋገጥ እንደሚችሉ ነው የገለጸላቸው ማለት ነው። ምናልባት ሰሞኑን በተለያየ መልኩ የአብይ አህመድ አገዛዝም እንደዚሁ ዝግጅት እያደረገ ነው የጦር መሳሪያዎች የተለያዩ ከባድ እንደዚሁ የጦር መሳሪያዎች ወደ ድንበር አካባቢ እየተጠጉ ነው። በኤርትራም በኩል አንዳንድ ዝግጅቶች እንዳሉ የሳተላይት ምስሎች ወጥተዋል። ይሄ ወደ ጦርነት ሊያመራ ይችላል የሚለውን ስጋት በተመለከተ የውጭ ጉዳይ ሚኒስትሩ ያነሱት ነገር አለ። ለዓለም አቀፉ ማህበረሰብ በዚህ ዛሬ ወጣ በተባለው አቶ ዑስማን ሳልሕ በሰጠው መግለጫ ስለ ኢትዮጵያ ወታደሮች መንቀሳቀስም ሆነ የሚያሳዩት ማንኛውም አይነት የከባድ መሳሪያ ጭነት ይሁን የድሮን ይሁን ወይ ታንክ ይሁን የገለጸው ነገር የለም ስለ ስራ በኩል ደግሞ ስለ እንደዚህ አይነት ነገሮች የተነሳ የተወራ ማንኛውም አይነት ነገር የለም። በአንጻሩ የምስራቅ እዝ የሚባለው ወይ ደግሞ በዛ አካባቢ ያለ የኤርትራ መከላከያ ኃይል የስፖርት ሳምንት የስፖርት ወር በሚል የስፖርት መደብ እንዳለ ነው። ሰው ልክ እንዳልከው በማንኛውም መልኩ ብዙ ወሬ ይወራል። በኤርትራ መንግስት ወይ ደግሞ በውጭ ጉዳይ ሚኒስትሩ ግን ለየት ባለ መልኩ ስለ እንደዚህ አይነት ነገር አልተናገረም። ይናገራል ብዬም አልጠብቅም። ማለት ጦራችንን እያስጠጋን ነው፣ ግዙፍና ቀላል መሳሪያ እያንቀሳቀስን ነው፣ ሌላ አይችልም አላለምም። የተወራ ነገር የለም። ስለዚህ በአማራ ክልል የሚደረገው የሕልውና ተጋድሎ በተለያዩ አካባቢዎች አሁንም ተጠናክሮ ቀጥሏል። በምዕራብ ወሎ ከገነቴ እስከ አቀስታ በትላንትና ዕለት ከተደረገው ውጊያ ጋር በተያያዘ የለጋምቦ ወረዳ የብልጽግና አመራሮች በሙሉ ሸሽተው ወደ ደሴ ከተማ መግባታቸው ታውቋል። በቀጠናው የተሰማራው የመከላከያ የሚሊሻና የአድማ በታኝ ጥምር ሰራዊት አባላት በብዛት እጃቸውን በቀጠናው ለሚገኘው የፋኖ ኃይል እየሰጡ መሆናቸውንም ከደረ የደረሰን መረጃ ለማወቅ ተችሏል። ውጊያው በለጋምቦ ወረዳ እንደተጀመረ ነው። የወረዳው የብልጽግና አመራሮች ቤተሰቦቻቸውን ይዘው ወደ ደሴ ሸሹት። በሌላ በኩል በማዕከላዊ ጎንደር ታች አርማጮ ወረዳ ትላንት ከፍተኛ ድል እንደተመዘገበ የአማራ ፋኖ አንድነት በጎንደር ለዝግጅት ክፍላችን በላከው መረጃ ላይ ገልጿል። በዚህ የታች አርማጮ ውጊያ ከአንድ መቶ በላይ የአገዛዝ ወታደሮች ሙትና ምርኮኛ መሆናቸውን የገለጸው አርበኛ ዮሐንስ ንጉሱ በርካታ የጦር መሳሪያዎች በቁጥጥር ስር መደረጋቸውንም ገልጸዋል። በተለያዩ የጎንደር አካባቢዎች ውጊያዎች መደረጋቸውን የአማራ ፋኖ አንድነት በጎንደር የዙጉነት ክፍል ኃላፊ አርበኛ ዮሐንስ ንጉሱ ለአንከር ሚዲያ ገልጿል። በማዕከላዊ ጎንደር ቢሆን በታከርማቸው ወረዳ ልዩ ቦታው ጅንግር በተባለች አነስተኛ ከተማ ቅራቢያ በተደረጋው በግንባሩ ተሰልፎ የነበረ የጠላት ኃይል ከጥቂት አራት አምስት ታጣቂዎች ሩጠው ካመለጡት ዜናዎች ብለው ካመለጡት በስተቀር ሙሉ በሙሉ የተደመሰሱበት እና ከሰባት በላይ ብሬን ና ስናይፐር የቡድን መሳሪያዎችን የተማረከበት እንዲሁም ከሰማንያ በላይ መሰከት የጦር መሳሪያዎችንና ቦምቦችን ተተኳሽ ትይቶችንና ትጥቆችን ሌሎች ስንክና ሬዲዮዎችን ጭምር የተማረከበት ሰው ውጊያ ግንባር ነው። ይህ ግንባር የአማራ ፋኖ አንድነት በጎንደር የዘራይ ክፍለ ጦር እንዲሁም የስምን አንበራስ ክፍለ ጦርና የጎቤ ክፍለ ጦር እየተጣመሩ ብርጌዶች ናቸው ይህን ድል መጎናጸፍ የቻሉት በዚህ ግንባር የደረሰበትን ነት መቋቋም ያቃተው የጠላት ኃይል በሌሎች ቀጠናዎች ያለውን ኃይል አሰባስቦ ቀጠናውን የዛ ቀጠና የነበረውን ዋና ዋና ከተማና ሪሞት ቀጠናዎችን ለመቆጣጠር ድጋሚ

እንዲህም በደቡባዊና ማዕከላዊ የጎንደር ከተማዎች ቅጠውጃዎች እና በአድነዛኙ እየተደረጉ ባሉ እያደረግ ናቸው የሚገኙ ወታደራዊ እንቅስቃሴዎች የአማራ ፋኖ አንድነት በጎንደር በተለይ በአንድነት ከተመሰረተ ወዲ በተከታታይ ከፍተኛ ድሎችን የመጎናጸፍ እድሉን እያሰፋ የጠላትን ሞራል እያኮሰሰ እንዲሁም እያሽ መደመደ የሚገኙ እንቅስቃሴዎች እያደረገ ሲሆን በከታይ ከዚህ የበለጡ ውጤቶችን የምናስመዘግብባቸው ድሎችን የምንጎናጸፍባቸው ሰፊ ከተማዎችን ነፃ የምናወጣባቸው ነው ድርጊዎች የምናደርግ ይሆናል። በሌላ በኩል ከዚህ እየደረሰበት ያለውን ወታደራዊ ምት መቋቋም ያቃተው የአብይ አህመድ አገዛዝ በሚዲያዎቹ በኩል ያው የማራፋኑ አንድነት በጎንደር የበላይ ጠባቂ አርበኞች ምክር ቤት ምክትል ሰብሳቢ የሆነውን እውቁ አርበኛ ረዳለባቸውን በዛሬው ዕለት በውጊያ ገድ ያለው ወይም ደግሞ ድምፅች ያለው ብሎ ያወጣው መረጃ ፍጹም መሰረተ ቢስ መሆኑን በዚህ አጋጣሚ እየገለጽን አርበኛው የተለመደ ተግባሩን እየፈጸመ እየመራ የሚገኝበት ሁኔታ ነው ያለው መሳይ። ይህ በእንዲህ እንዳለ በተለያዩ የጎጃም ቀጠናዎች ውጊያዎች እንደቀጠሉ ናቸው። በርካታ የአገዛዙ ሰራዊት አባላት ከየምድብ ቦታቸው እየጠፉ ፋኖን በመቀላቀል ላይ መሆናቸውን የአማራ ፋኖ በጎጃም የጽህፈት ቤት ምክትል ኃላፊ አርበኛ በለጠ አብርሃም ለአንከር ሚዲያ ገልጿል። የፋኖ ትግል እጅግ መጠንከሩ አንዱ ማሳያው ያው መንግስት ነኝ ብሎ ራሱን ያስቀመጠው አካል በፈለገው መንገድ መንቀሳቀስ አልቻለም። በርካታ ሰላሳዎችን አስቀምጦ በእነዚህ ሰላሳዎች ውስጥ የፈለገበት ቦታ መድረስ አልቻለም። ይህም የሚያሳየው እንግዲህ የትግሉን ጥንካሬ ነው ማለት ነው። ከዚያ አኳያ ሰሞኑንም በተለይ ወደ ቋሪት ወረዳ ለመግባት ነበልባሎቹ የገረመ ወንዳዎች ልጆች ባሉበት ቦታ ለመሄድ ከሁለት ሳምንት በላይ ግስጋሴ እያደረገ ያለ በሁለት አቅጣጫ፣ ከአዴት አቅጣጫ በብራዳማ በኩል አድርጎ አንድ ሀይል የሚመጣለ እንዲሁም ደግሞ በእጅግ አቅጣጫ አሁንም ከፍነት ሰላም ተነስቶ የሚመጣ ኃይል አለ። በጣም የሚገርመው ግን መሳይ በዚህ ሁለት ሳምንት ውስጥ የሚፈለገው ቦታ መድረስ አልቻለም እየተመጣ እንዲያውም ይባስ ብሎ አሁን ተከቦ ከበባ ላይ ነው ያለው ማለት ነው። በሁለቱም አቅጣጫ የመጡ ኃይልና ይህ እንግዲህ ይህ ባለውበት ኤሪያ አካባቢ ነው እንጂ እንደ ጎጃም በርካታ ድሎች እየተሰሙ ነው። በተለይም ወደ ኦዲድ የሄደው ኃይል ሙሉ በሙሉ በሚባል ደረጃ የመሰሱበት በትሊሊ በኩል ሶስተኛ ክፍለጦር ጎጃም አገው ምድር እንዲሁም በርካታ በሰባተኛ ክፍለጦር በስምንተኛ ክፍለጦር። ወጃም ውስጥ በርካታ ውጊያዎች ናቸው እየተደረጉ ያለ የሆኑ አሰላለፍ በጣም የሚገርም ምን ያህል ሰራዊት እንደሌለው ማረጋገጫ አሰላለፉ፣ መጀመሪያ ሚሊሾች የሚገርሙ ማለት ነው። ቀጥሎ አድማ ብተና እንደሚያሰንህ መከላከያ ከኋላ ነው ያለው እና ይህንን እንዴት አረጋገጥ ምትላይ፣ በሰሞኑ በተደረጉ ውጊያዎች የሞቱት አብዛኛዎቹ ሚሊሻና አድማ ብተና ናቸው አብዛኛዎቹ ማለት ነው። ሶ ምንድን ነው የሚያሳየው ካልሳይ፣ አንደኛ መከላከያ ሰራዊት ሊዋጋነት የሚችል መከላከያ ሰራዊት የለውም ሰውየው ሁለተኛ፣ ማባላት የፈለገ የአማራንን እርስ እርስ በርስ ማጫረስ እንደፈለገ ዋና ማሳያ ነው። ሶስተኛ መተማመን የለም ማለት ነው፣ እርስ በርስም መተማመን የለም። በእኛ በኩል እየመጣ ያለው ውጤት ምንድን ነው ካልከኝ መከላከያ ሰራች የሚባለው ዙሳን ጠባቂው አንድ ቀን ውጊያ ከተደረገ በበነገው አስር ሆኖ ይወጣል። መሳይ አንድ ቀን ውጊያ ከተደረገ በበነገው አስር መከላከያ ወደ አንድ አቅጣጫ ከርቶ ይመጣል። ምንድነው የሚሉ ሲወጡ ለምሳሌ ያሉ ሰሞኑን የመጡ አሉ እና ሲነግሩን ምንድነው ስልክ ተጠርንፎ መሳሪያችን ተጠርንፎ ውጊያ ላይ ብቻ ነው የምንሰጠው ጥቃት ሊደርስ ሲችል ነው የሚል ኢቭን ወዴት እንደምንሄድ እንኳን አናውቀውም። እና ከቤተ ዘመድን ከዳ ከቤተሰብ ጋር እንዳንገናኝ ስልካችን ተጠርንፎ ነው ያለው አሉ። ወይ ይሄ ዙፋን ጠባቂ የሚባለው መከላከያ ሰራዊት አሁን ነገሩ ገብቶታል በማይሆን ጦርነት መሞት አንፈልግም ብሎ እንዲህ ስላለ ይህ መከረኛ ሚሊሻ ያለ ምንም ምክንያት አምስት ሺህ ብር ሶስት ሺህ ብር ይሉትና አንድ ሺህ አምስት መቶ ብር በወር ፈቶታል። ጃችን ይዞ በማይሆን ቀን ይዞ ተስፋ እነ አረጋ ከበደ ያልተናገሩትም ሁሉ ሳይቀር በዩቱብ እያሰሙ አሸንፈናል፣ ፋኖን አርፍተናል እያሉ፣ ኢቨን መሳይ በጣም ቢገርም ሚዲያ እንኳን እንዲያዩ አይጋበዙም። የሚዋጋው ሰራዊት፣ የሚዋጋው ሚሊሻ፣ የገባው አድማ ብተና ሚዲያ እንዲያዩ አይጋበዙም። ሊያዩ የሚችሉ በኢትዮጵያ ቴሌቪዥን ነው፣ አለዚያ ደግሞ የተመረጠላቸውን ቻናል ነው እና ከዚያ አኳያ በእኛ በኩል በሞራልም በአቅሙም በስነ ልቦናን የተሻለ ስራ እየተሰራ በባለፈው እንዳልኩ ይህ የሰለጠነ ሰራዊት የቀጣይ ዋስትና የሚሆን የፋኖ ሰራዊት እየገነባን ነው ብዬ ነበርና፣ ሰሞኑን የታዩት ድሎችም የዛ ማሳያ ናቸው ለማለት ፈልጌ ነው። የትግራይ ቀውስ በቀጠለበት በዚህን ወቅት የአቶ ጌታቸው ረዳ የሰሞኑ መግለጫ ውዝግቡን ሊያባብሰው ይችላል ተባለ። በሪዮት ሚዲያ ላይ የቀረቡት አቶ ጌታቸው ረዳ በርካታ አወዛጋቢ ጉዳዮችን ማንሳታቸው በሁለቱ አንጃዎች መሃል የተፈጠረውን ፍጥጫ ሊያካረረው ይችላል ሲሉ አንዳንድ የትግራይ የፖለቲካ ልሂቃን በመግለጽ ላይ ናቸው። በተለይም ከኤርትራ መንግስት ጋር ግንኙነት ያላቸው የዶክተር ደብረ ጽዮን ቡድን አባላት እንዳሉና ቅርቡም ስማቸውን በይፋ እንደሚገልጹ አቶ ጌታቸው መናገራቸው ውዝግቡን ይበልጥ ሊያባብሰው እንደሚችል ነው የፖለቲካ ሊሂቃኑ በመግለጽ ላይ የሚገኙት። ጠበቃና የህግ ባለሙያ አቶ አበራ ንጉስ በአቶ ጌታቸው ረዳ የተነሱት ጉዳዮች ልዩነቱን ይበልጥ በማስፋት ቀውሱን ሊያባብሱት እንደሚችሉ እጠብቃለሁ ብለዋል። አቶ ጌታቸው ምክትላቸው ከነበሩት ከሌትናል ጄኔራል ታደሰ ወረደ ጋር የነበራቸው ጤናማ ያልሆነ ግንኙነትን በአደባባይ የተናገሩ ሲሆን ሌተናል ጀነራል ታደሰን በጽኑ ተችተዋል። ከፌዴራል መንግስቱ ከተሰጣቸው 13 ቢሊዮን ብር 8 ቢሊዮን የሚሆነውን ለትግራይ ሰራዊት አውጥቻለሁ ያሉት አቶ ጌታቸው በዚህም ምክንያት ለመንግስት ሰራተኞች ደሞዝ እንዳልተከፈላቸው ከሪዮት ሚዲያ ጋር በነበራቸው ቆይታ ገልጸዋል። ከህወሀት አመራሮች ጋር ፍጥጫ ከከተቷቸው ጉዳዮች አንደኛው ተፈናቃዮችን የተመለከተ ሲሆን አቶ ጌታቸው ረዳ በቃለመጠይቃቸው ሁኔታውን በውይይት እንፈታለን የሚል አቋም እንደነበራቸው ነገር ግን በነ ደብረ ጽዮን በኩል በኃይል በመጠቀም የተወሰዱብንን መሬቶች እናስመልሳለን የሚለውን መስመር እንደሚቃወሙት ነው የገለጹት። ይህም በቀጣይ የትግራይን ውዝግብ ለማርገብ የሚደረገውን ሙከራ ከወዲሁ ሊያጨናግፈው ይችላል ተብሎ ተሰግቷል። አቶ ጌታቸው የሰጧቸው መረጃዎችና የአቋም መግለጫዎች የተፈጠረውን ውዝግብ ለመፍታት የሚደረገውን ጥረት የሚያደናቅፈውና የስምምነ ነት በሩን ጨርሶ የሚዘጋው እንደሆነ የገለጹት የፖለቲካ ታዛቢዎች፣ በተለይ ከመቀሌ ወደ አዲስ አበባ ለመሄድ በነበረው እንቅስቃሴ በአቶ ጌታቸው ረዳ ላይ የተፈጸመው መስተጓጎል ችግሩ ስር የሰደደ መሆኑን ያሳየ እንደሆነ ነው ለማወቅ የተቻለው። አቶ ጌታቸው ረዳ በዚህ ጉዳይ ላይ ለሪዮት ሚዲያ የተናገሩትም ይህንኑ ነው። ግን ለህይወቴ ያሰጋ እዚህ ግባ የሚባል ነገር አለ ብዬ አስቤ አላቀውም ነበር። በማንኛውም ግን ያኔ ወደ አዲስ አበባ ጉዞ አስር ሰዓት ተኩል አካባቢ ይመስለኛል በምናደርግበት ሰዓት ኬላ እንደነበረ አላውቅም፣ ኬላ ተደርጎ ነበረ። እንግዲህ እኔ በአጀብ ነው የምሄደው። ኬላ ሲያስቆሙ የኔ ጠባቂዎች የምን ኬላ ነው የሚል ጥያቄ ያቀረቡ፣ አይ ማጣራት እንፈልጋለን የፕሬዚደንቱ ነው መኪናው ሲሏቸው እንደውላለን የሚል ነገር ሰሙ። ሰሆነ መስኮት ከፈትኩና ማን ጋር ነው የምትደውሉት የኔን ጉዞ ይመለከት ሲባል እዛ አካባቢ ያስተባብር የነበረው ወጣት የሰራዊት ኃላፊ ይመስለኛል ያው እኔን እንዳየ ያው ትንሽ መከራከርም አልፈለገም። መንገዱን ከፍተውልን ሄደን ኤርፖርት ገባው። ኤርፖርት አውሮፕላን በምንሳፈርበት ሰዓት እዚህ ግባ የሚባል ምንም አይነት ነገር አልነበረም። አውሮፕላንስ ከገባም በኋላ የገባን ነገር ምንድን ነው፣ የዛ አካባቢ ይህን ኃላፊነት የወሰደ የከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ የሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ ኋላ ሰማን። እኔ ምንም ኖትስ አላደረኩም። ፓትሮል ይዞ መጣ ብቻ ሳይሆን የፌዴራል ፖሊስ ስለሚጠብቀው የፌዴራል ፖሊስን ጥሶ መግባት አይችልም፣ ወይ ወደ ግጭት ይገባል ማለት ነው። ግን የእኔም አጃቢዎች አሉ። እንግዲህ ጥያቄ ወደ ግጭት ይገባል፣ ወደ ግጭት ገባ፣ የሚፈጠረው ነገር እርግጠኛ መሆን አይቻልም። በቁጥር የኔ አጃቢዎች የሚበልጡ ይመስለኛል። ግን የኔ ጠባቂዎች ደስ ማይል ነገር እየተፈጠረ እንደሆነ ገምተዋል። ግን ያው መመለስ ሄደን መዋገት አንችልም። ወደ አውሮፕላኑ ተነሳ ሄዱ። አዲስ አበባ እንደገባን የነበረው ሁኔታ ሲመለሱም የነበረው ሁኔታ ኦብቪየስሊ ኬላው ዝም ብሎ ተራ ኬላ እንዳልነበረ በነገራችን ላይ ምንም አይነት ኬላ መንግስት ሳያውቀው መቀመጥ አይችልም። እዛ አካባቢ የጦር ኃላፊ ብቻቸውን ያደርጉትም አይደለም ከበላይ በተሰጠ ትዕዛዝ ኬላ ተደርጎ ኢንፋክት ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ ሴኩሪቲ አባልን በዛን ሰዓት የአቪዬሽን ሴኩሪቲ አባል እዛ አካባቢ ስልክ ደውሎ እሱ ብቻ ነው ወይስ ሌሎችን ቢዞ እየወጣ ያለ የሚል ጥያቄ ሁሉ እንደጠየቁ አውቃለሁ። ሰው ከዛ በኋላ ያወቅኳቸው ሌሎች መረጃዎች ግምት በማስገባት ምናልባት ጫና ያለ ስራ መስራት ፍላጎት እንደነበራቸው ግን እንደዚህ አይነት ኃላፊነት የጎደለው ተግባር ግን ምንም ነገር ባይፈጠርም ጭምር እጅግ እጅግ አደገኛ እና ተቀባይነት የሌለው ተግባር እንደሆነ ብቻ ነው ማውቀው። እዛ እስከወጣሁበት እስከወጣሁበት ብቻ አውሮፕላን ላይ እስከተሳፈር ድረስ ከሌላውንም ጭምር አይቼ ይሄን ያክል ህይወት አደጋ የሚሰጥ ነው ሳይሆን፣ ምናልባት የተለዩ እንቅስቃሴዎች ይኖራሉ፣ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣሁ በኋላ የእነሱ ደጋፊዎቹ የሆኑ ስለ ማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም ማምለጤ ነው የገባኝ። ሀሳቤ ማምለጥ የነበረ ባይሆንም ደጋፊዎቻቸው፣ እነሱ የሚከፍሏቸው የሚዲያ ተቋማት ስለ ማምለጤ ሲያወሩ ምናልባትም ይዘውት የነበረ ቅድ መክሸፉን ራሳቸው ናቸው እያጋለጡ ያሉት እንጂ እስከዛ ድረስ ማቆ አልነበረም። እንዳልኩ ግን የተፈጠሩት ሁኔታዎች ይህንን ነው የሚመስሉት። በመጨረሻም ከአዲስ አበባ ወደ አማራ ክልል ሲጓዝ የነበረው የሕዝብ ማመላለሻ አውቶቡስ ታግቶ ስልሳ ተሳፋሪዎች በታጣቂዎች ከተወሰዱ ሶስተኛ ቀናቸው አለፈ። እስካሁን ከኦሮሚያ ክልልም ሆነ ከፌዴራሉ መንግስት ምንም አይነት መግለጫ አልተሰጠም። አንከር ሚዲያ በደረሰው መረጃ ስልሳዎቹን ተሳፋሪዎች በተለያዩ ቡድኖች ከፋፍለው ወደ አልታወቁ ስፍራዎች የወሰዱት ታጣቂዎች የኦሮሚያ ክልል መንግስት በልዩ ሁኔታ አደራጅቶ ያስታጠቃቸው የአካባቢው ተወላጆች መሆናቸው ታውቋል። የፋኖ ኃይል አማራ ክልልን ተሻግሮ ወደ አዲስ አበባ የሚመጣ ከሆነ ለመመከት እንዲችሉ በሚል የተደራጁት ወጣቶች ያለ ስራ የተቀመጡና መንገደኞችን እያስቆሙ በመዝረፍ ተግባር ላይ የተሰማሩ በክልሉ መንግስት እውቅና የተሰጣቸው እንደሆኑ ነው ያገኝነው መረጃ የሚያመለክተው። ከዚህ ቀደም በዚያ ቀጠና በተመሳሳይ የእገታና የጠለፋ ተግባር ሲፈጽም የነበረው የ የጃል ሰኚ አንጃ ከመንግስት ጋር የሰላም ስምምነት ካደረገ በኋላ በአንጻራዊ መልኩ የተሻለ ሁኔታ የተፈጠረ ቢሆንም በክልሉ መንግስት ፋኖን ለመመከት ተብለው የተደራጁት ታጣቂዎች እገታውን በስፋት መጀመራቸው ነው የተገለጸው። በጃልመሮ የሚመራው የኦሮሞ ነጻነት ሰራዊት በእገታው ዙሪያ መግለጫ አውጥቷል። በሰሜን ሸዋ ወረጃርሶ ወረዳ አሊደሮ መውጫ በተሰኘ ልዩ ቦታ የተፈጸመውን የሰላማዊ ዜጎችን እገታ እየመረመርኩ ነው የደረስኩበትን በቅርቡ እገልጻለሁ ብሏል የኦሮሞ ነጻነት ሰራዊት። ስለ ጉዳዩ የዘውትር ተሳታፊያችን አጭር ዘገባ አለው። እንደተለመደው እንግዲህ በሰሜን ሸዋ ዞን ወረ ጃርሶ ወረዳ አሊደሮ የምትባለው ቀበሌ ላይ በርካታ ጊዜ ባስ የሚሄዱ የግለሰብ ጭነት መኪኖችም እንቅስቃሴ የሚያደርጉበት ቦታ ላይ ያቺ ቦታ ሁል ጊዜ ጠለፋ ይካሄድባታል። እንግዲህ የተለመደ ቦታ አሁንም፣ ከትናንት ወዲያ ፈለገ ጊዮን የሚባል ባስ አዲስ አበባ ተነስቶ ወደ ደብረ ማርቆስ እየተጓዘ ያለ ነው። እዛ ቦታ ላይ ከቀኑ ሰባት ሰዓት ላይ ነው የተጠለፈው መኪናው። እንግዲህ ይህ ጠለፋ የተካሄደበት ቦታ ላይ በተደጋጋሚ ጊዜ መንግስት መከላከያ ሰራዊት ካም ቅርብ እርቀት የሚገኝበት ቦታ ነው። ይሄን ተከትሎ የመከላከያ ሰራዊቱ ከአንድ ሰዓት በኋላ አካባቢ ላይ ደርሶ ስልክ ተደውሎለት ደርሶ፣ ነገር ግን ዳናውን ተከትሎ ለማግኘት ትዕዛዝ ስላልተሰጠኝ የትም አልንቀሳቀስም ብሎ እዛው አሊደሮ ላይ ነው የተቀመጠው። እንግዲህ ጅብ ከሄደ ውሻጮ አይነት ነገር ነው ይመጣልኝ፣ ነገር ግን ምንም አይነት እርምጃ አልወሰደም። ይሄ በጣም በተደጋጋሚ ጊዜ የሚያደርገው ነገር ጠለፋው ይካሄዳል፣ በኋላ መከላከያ ተደውሎለት በስድስት እና በሰባት ኪሎ ሜትር ላይ ወታደራዊ ካምፕ አለው፣ ይመጣል፣ አካባቢ ላይ አስፓልቱ ዳር ላይ እንቅስቃሴ ያደርጋል፣ ግን ወደ ግራ

ዳናን ተከትሎ ፈልጎ እስከ ዛሬ ድረስ አልተገኘም። የኦሮሞ ነጻነት ሰራዊት መግለጫ አውጥቷል። መግለጫው ምንድን ነው? ይሄን የፈጸመው አካል ማን እንደሆነ ክትትል እያደረግኩ ነው፣ ጥናትን እያደረግኩ ነው የሚል ነው። ምናልባት እስከዛሬ ድረስ እዛ አካባቢ በጃልሰኝና የሚመራው የኦሮሞ ነጻነት ሰራዊት እዛ አካባቢ እንቅስቃሴ ያደረግ ነበረ። ለበርካታ ጊዜ ጠለፋ ሲካሄድ የዚህ ወታደር የኦሮሞ ነጻነት ሰራዊት አባል የነበረው የጃልሰኝ ነው ጠለፋውን የሚያካሄድ የሚል ግምት በብዙዎቻችን ዘንድ ነበር። አሁን ግን ይህ ሰው የእጁን ሰጥቷል መንግስት ሰራዊትን ይዞ እጁን ሰጥቷል ስልጣን ተቀብሏል ከእንግዲህ በኋላ ጠለፋ አይካሄድበትም የሚል ግምት ነበረ እንዲሁም ተባብሶ በጣም በርካታ ሹፌሮች ይገደላሉ ተወስደው አንድ ሚሊዮን ሁለት መቶ ሺህ የሶስት መቶ ሺህ አራት መቶ ሺህ እየተጠየቀባቸው ከፍተኛ የሆነ የገንዘብ ማግኛ መንገድ ሆኗልኝ የብዙዎች ግምት ምንድን ነው አንደኛ የዛ አካባቢ ሚኒሻ መንግስት ያስታጠቀው ሚኒሻ አለ ከፍተኛ የገንዘብ ማግኛ መንገድ ስለሆነ ሚኒሻው ተደራጅቶ ጠለፋ እያካሄደ እንደሆነ ነው የአብዛኞቹ ግምት ያለው ሁለተኛ ነገር ደግሞ መንግስት ያስታጠቃቸው የተለያዩ አደረጃጀቶች አሉ። በተለይ የአማራ ክልል አካባቢ እየተደረገ ያለውን ጦርነት በኋላ እየገፋ ሲመጣ ለመከላከል የዛን አካባቢ ከሚኒሻ በዘለለ የተለያዩ አደረጃጀቶች፣ የወጣት አደረጃጀቶች ሌሎችም ትጥቅ እና ስልጠና ወስደው እንቅስቃሴ እያደረጉ ያሉ ወጣቶች አሉ። ለነሱ የገቢ ማሰባሰቢያ በመንግስት ሽፋን እየተፈጸመ ያለ ነገር ነው ብዙዎች የሚገምቱት። መሳይ አሁን የት እንዳሉ ይታወቃል። እንግዲህ ሶስተኛ ቀናቸው ነው። አብዛኞቹ ሴቶች ናቸው። በይፋም የተጠየቀ የገንዘብ መጠን ካለ ምናልባት እሱንም መጥቀስ ይቻላል። መሳይ፣ በጣም የሚገርመውና በጣም የሚያሳዝነው ነገር ባሱ በርካታ ከቁጥሩ ምናልባት ከግማሽ በላይ ሴቶችና ሕጻናቶች ናቸው ያሉበት። ምንም ሹፌሩንም ረዳቱንም ሕፃናትና ሴቶችንም አረጋያንም ጨምረው ነው ዶክተር የሰዷቸው አንድም አንድም ግለሰብ አላስቀሩም ነድተው መኪናውን በእንቅስቃሴ እንዳያደርግ በጥይት መተውታል። በሹፌሮ አካባቢ መስታወቱ ረግፏል፣ ወደ ጎንም ተተኩሶበታል። ነገር ግን የተጎዳ ሰው የለም። ሰዎችን ጠልፈው ወስደዋቸዋል፣ አልተመለሱ ምንም አይነት መረጃ እስካሁን ድረስ የተሰማ ነገር የለም። መንግስትም ለጉዳዩ ምንም አይነት ትኩረት እንዳልሰጠው እና ምንም አይነት መግለጫ እንዳልሰጠ እስካሁን ድረስ በጣም የሚያስተዛዝም ነገር ነው። ተመልካቾቻችን፣ ዜናዎቹ እነዚህ ነበሩ። ከአንከር ሚዲያ ዝግጅት ክፍል መሳይ መኮንን አብሬያችሁ ቆየው። ጠና ይስጥልኝ